ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮኒስ ቤተሰቦች እንደምናላችሁ የዕለቱ ዜና ውጃችን ነው ጀምረዋል አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል በቅድሚያ ማርስ ዜናዎችን ነግራችኋለሁ ኢትዮኒስን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣችን ነው አብራችን ቆዩም

የብልጽግናው መንግስት ከቱርክ የጦር መሳሪያ በገፍ ማምጣቱን ቀጥሏል። በአገር ውስጥና ከአገር ህዝቦች ጋር ለሰባት ዓመታት ውጊያን የቀጠለው የአብይ አህመድ መንግስት አሁን ላይ እየተስፋፋ ለመጣው ጦርነት ግባት ከተለያዩ ሀገራት የጦር መሳሪያዎች ማምጣቱን ቀጥሏል። ከቱርክ በሶስት የከባድ መሳሪያ መጫኛ የጦር አውሮፕላኖች የመጡ የጦር መሳሪያዎች ዛሬ ቦሌ ዓለም አቀፍ አየር ማረፊያ መድረሳቸውም ሰምቷል። በዚህ ላይ ዝርዝር አዘጋጅተናል።

የአገዛዝ ጦር ሰራዊት ነባርና አዳዲስ አባላት የፋኖ ኃይሎችን በስፋት እየተቀላቀሉ ነው ተባለ። የፋኖ አመራሩ አስረስ ዳምጤ ብርሸለቆ ከተመረቀው 5500 የአድማ መከላከል አባላት መካከል ግማሽ ያሉ ከነትጥቃቸው ፋኖን ተቀላቅለዋል ያሉ ሲሆን፣ በዚህ ሳምንትም በክልሉ በቀጠለው ውጊያ የፋኖ ኃይሎችን በስፋት የሚቀላቀሉ የአገዛዙ የመከላከያና የአድማ ብተና አባላት ቁጥር ከፍሏል። ወታደራዊ አመራሮች ጨምሮ የሰራዊቱ አባላትም የተማረኩባቸው ውጊያዎች ዛሬም በአማራ ክልል ቀጥሏል።

በዚህም ላይ ሪፖርታለን። ጅቡቲ ኢትዮጵያን በአስቸኳይ ሀገሪቱን ለቀው እንዲወጡ አዘዘች። ፈቃድ ሳይኖራቸው በጅቡቲ የሚኖሩ ኢትዮጵያን ሀገሪቱን ለቃችሁ ውጡ መባላቸው ተነግሯል። ጉዳዩን አስመልክቶ የኢትዮጵያ መንግስት ለጅቡቲ ያቀረበው ሀሳብ ውድቅ የተደረገበት ሲሆን፣ ከሀገሪቱ ሰነድ የሌላቸው ኢትዮጵያን ለማባረር ቆርጣ ተነስታለች። በዝርዝር እናያለን።

የሶማሊያ መንግስት መቀመጫ የሆነችው ሞቃዲሾን የአልሸባብ ኃይል ለመያዝ ጫፍ ደርሰዋል። የአገሪቱ ጦር ዋና አዛዥ ደግሞ መልቀቅ ያስገቡ ሲሆን ጉዳዩ አነጋጋሪ ሆኗል። ታዲያ ፕሬዚዳንቱ ግን የቱርክን ድጋፍ ጠይቋል። መንግስትነታቸውን የሚጠበቅላቸው እንዲሆንላቸው የቱርክ መንግስት የጸጥታ ድጋፍ መጠየቃቸው ደግሞ አነጋጋሪ ሆኗል። በዚህም ላይ ዝርዝራለን። ከግብጽ ለባለቤታቸው ጉቦ ተቀብሏን የተባሉት የአሜሪካ ምክር ቤት አባል ሚስት ጥፋተኛ ተባሉ።

ከግብጽ መንግስት ጋራ በሚስጥር በመስራት ጉቦ በመቀበል ተከሰው እስር የተፈረደባቸው የቀድሞ የአሜሪካ ምክር ቤት አባል ሮበርት ሜንዴዝ ሚስት ናቸው የተባሉ ሰው ናቸው ዛሬ ጥፋተኛ የተባሉት። በዚህም ላይ ዝርዝር ይዘናል። በሐማስ እና በእስራኤል መካከል አዲስ የተኩስ አቋም የድርድር ሀሳብ ቀረበ ተባለም። በሐማስና በእስራኤል መካከል አዲስ የተኩስ አቋም ድርድር ሊደረግ መሆኑን ቢቢሲ ከምንጮች ተሰምቻለሁ ብሏል። በዚህም ላይ ተጨማሪ ይዘናል። ተመልካቾቻችን ወደ ዝርዝሩ አልፋለሁም፣ አብራችሁ ይቆዩም።

የአገዛዙ ጦር ሰራዊት ነባርና አዲስ አባላት የፋኖ ኃይሎችን በስፋት እየተቀላቀሉ ነው። የፋኖ አመራሩ አስረስ ማረ ዳምጤ ብር ሸለቆ ከተመረቀ 5500 የአድማ ብተና አባላት መካከል ግማሽ ያሉ ከነትጥቃቸው የፋኖ ኃይሎች ተቀላቅለዋል ይላሉ።

በዚህ ሳምንት በክልሉ በቀጠለው ውጊያ የፋኖ ኃይሎችን በስፋት የሚቀላቀሉ የአገዛዙ የመከላከያ ሰራዊትና አድማ ብተና አባላት ቁጥርም ከፍሏል። ወታደራዊ አመራሮችን ጨምሮ በርካታ የሰራዊቱ አባላት በስፋት የተማረኩበት ውጊያም ዛሬም በአማራ ክልል ቀጥሏል። በክልሉ የተለያዩ አካባቢዎች የአገዛዙ ጦር አባላትና አዛዦች ከወታደራዊ ካምፕና ከውጊያ ቀጠና እየጠፉ የፋኖ ኃይሎችን መቀላቀላቸውን የታወቀው በጎጃም ቀጠና አዲስ ቅዳም አካባቢ የመከላከያ አባላት ከነጥቃቸው ወደ ፋኖ ሲቀላቀሉ፣ በተመሳሳይ በጎንቻ አካባቢ የአድማ ብተና

ፖሊስ አባላት ከነትጥቃቸው ፋኖ መቀላቀላቸውን የፋኖ አመራሩ በምስል አስደግፈው ይፋ አድርገዋል። በጎጃም ቀጠና የፋኖ ኃይሎች በቡድን ሆነው የተቀላቀሉት የአድማ ብተና ፖሊስ አባላቱ የ33ተኛ ዙር የብርሸለቆ ሰልጣኝ ምሩቃ ናቸው ሲሉ ነው የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ አስረስማረ ዳምጤ ያስታወቁት። የፋኖ አመራሩ አስረስማረ አያይዞም ብርሸለቆ ከተመረቁት ያገዛዙ 5500 የአድማ መከላከል አባላት መካከል ግማሽ ያሉ ከነትጥቃቸው

ያለው ፋኖን ተቀላቅለዋል። አንድ ነገር ግርግጠኛ መሆን አለበት የሚያማራ ትውልድ ከፋኖ በተቃራኒ ማሰልፍ አይቻልም ብለዋል። ፖለቲካውን የቀማ ነው ጠላት እድሜውን ማራዘም የሚቻለው በቴክኖሎጂና በፋይናንስ ብልጫ ምክንያት ነው ይላሉ። ይህም ቢሆን ወሳኝ የቤት ስራዎቻችን ስናጠናቅቅ የሚቋጭ ጉዳይ ነው ሲሉም ነው አስረስማር የተናገሩት። በተመሳሳይ በሸዋ ይፋት ቀጠናም ከሸዋ ረቢት ከተማ የአገዛዙ ጦር ካምፕ በመጥፋት የአድማ ብተና አዛዡ ከአራት አጃቢዎች ጋር የፋኖ ኃይሎችን መቀላቀሉን የመረጃ ምንጮቻችን

ሰዎችን አረጋግጠዋል። የአድማ ብተና ፖሊስ አዛዥና አጃቢዎቹ ሚያዚያ 12 2017 ዓ ም ከሸዋሮቢት ወጥተው ወደ የለን ቀጠና ነው ከፋኖ ኃይሎች መቀላቀላቸው የታወቀው። ይህን ተከትሎም በአገዛዙ ጦር ካምፕ ድንጋጤና ስጋት ተፈጥሮ ይገኛል ተብሏል። በሌላ በኩል በትላንትና ሁለት የአገዛዙ የመከላከያ ሰራዊት ሻለቅ አዛዥ ከደብረ ብርሃን ከተማ በመነሳት በከተማዋ ዙሪያ ቀይታ አካባቢ ወደሚገኝ የጦር ካምፕ ሲንቀሳቀስ

በፋኖ ኃይሎች መማረኩን ለማወቅ ተችሏል። ሻለቃ ጫኔ የለገሳል የተባለው የአገዛዙ ጦር የቀጠናው አዛዥ ለመያዝ የተቻለው የፋኑ ኃይሎች ከመነሻው ጀምሮ ክትትል ሲያደርጉ ከቆዩ በኋላ እንደሆነ ነው የፋኑ የመረጃ ምንጮች ያስታወቁትም። ሻለቃ ጫኔ የለገሰ በቁጥጥር ስር የዋለው በአማራ ፋኖ ሸዋ ጠቅላይ ግዛት እዝ አባላት መሆኑን አመራሮች ናቸው ያስታወቁትም። በሸዋ ቀጠና ከነዚህ ቀደም በፋኖ የተማረኩ ሁለት የአገዛዙ ኮሎኔሎች ብራቸውን የገለጹ የፋኑ የመረጃ ምንጮች

ትላንት የተማረከው ሻለቃ ጫን የለገሰ ከኮሎኔሎች ጋር ጥሩ አያያዝ ይደረግለታል ሲሉም ተናግሯል። በተያያዘ በምርኮ ላይ የሚገኙት ኮሎኔሎች አገዛዙ እኛን ረስቶናል የሚል ቅሬታ በተደጋጋሚ ያሰማሉን የተባለው ይህ በእንዲህ እንዳለ በትላንትናው ዕለት በደቡብ ጎንደር ዞን እብናት ቀጠና የመከላከያ ደነት ኃላፊው አጃቢዎቹን ከፋኖ ተመላሽ ናቸው በተባሉ የሚኒሽ አባላት መገደላቸው መዘገባችን የሚታወስ ሲሆን፣ ግድያውን ተከትሎ የመከላከያ አዛዦች የወረዳውን የብልጽግና አመራሮችና የፖሊስ ኃላፊዎች በህዝብ ፊት መደብደ

ማስገባቸው አነጋጋሪ ሆኗል ተብሏል። ለተልኮ ከፋኖ ወደ መንግስት እንዲገቡ ተልኮ የነበሩት በሚኒሻ የሚያገለግሉ መስለው ቀን ጠብቀው ተልኳቸውን ከፈጸሙ በኋላ ወደነበሩበት የፋኑ መዋቅር ተመልሰዋል የተባለ ሲሆን የወረዳው አመራሮች በመከላከያ የተደበደቡት መረጃ ደብቃቸዋል በሚል ነው ሲሉ የአካባቢ መረጃ ምንጮች ተናግረዋል። የብልጽግና አመራሮች በመከላከያ አዛዦችና አጃቢዎች ሲደበደቡ ህዝቡ እያየ ነው የሚሉት የመረጃ ምንጮቻችን እኛ ትተናችሁ ብንወጣ ጽንፈኞች ከዚህ የበለጠ እንደሚጎዳችሁ ማወቅ አለባችሁ በሚል

መከላከያ በብልጽግና አመራሮች ላይ ከፍተኛ ድብደባ ፈጽሟል ብለዋል። በመከላከያ ከተደበደቡት የብልጽግና አመራሮች መካከል የብናት ወረዳ አስተዳዳሪ አቶ ቻላቸው መሳፈን፣ የወረዳው ፖሊስ ኃላፊ ኮማንደር አስማማ ይገኙበታል ነው የተባለው። በሌላ በኩል ዛሬም በክልሉ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ያለች መካከል ውጊያ መገደረጉን ቀጥሏል። በሰሜን ወሎ ዞን መቄት ወረዳ ሀና እንዲሁም መቄት አካባቢ በተሽከርካሪዎች ይጓዙ በነበሩ የፖሊስ ሚሊሻ አባላት ላይ የደፈጣ ጥቃት መፈጸሙን ተከትሎም ውጊያ እየተደረገ መሆኑን

የፋኖ የመረጃ ምንጮች ነግረውናል። በዚህም የደፈጣ ውጊያ በርካታ የአድማ ብተና ፖሊስ እንዲሁም ሚኒሻ አባላት ትግር ለዋል የተባለ ሲሆኑ ውጊያው ይህን ዘገባ እስካጠናከርንበት ጊዜ ድረስ መቀጠሉም ታውቋል። በምዕራብ ወሎ ቀጠናም ለተከታታይ ተከታታይ ቀናት ውጊያ እየተደረገ እንደሚገኝ አማራ ፋኖ በወሎ ቤት አማራ አስታውቋል። በተለይም በውግዴ ወረዳ ያጌና ቦረቦር በተባሉ አካባቢዎች በተደረገ ውጊያም ከ30 በላይ የአገዛዝ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ተብሏል። በተመሳሳይ በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ዙሪያ በትላንትና ሁለት ምሽት

ጓይ አካባቢ ቅኝት የነበሩ አምስት የመከላከያ አባላት በፋኖ ኃይሎች የደፈጣ ጥቃት መገደላቸውን የመረጃ ምንጮቻችን ለኢትዮኒስ ተናግረዋል። አገዛዙ በኩሉ በክልሉ የተለያዩ አካባቢዎች ዛሬም ተደጋጋሚ የድሮን ቅኝት እያደረገ እንደሚገኝ ታውቋል።

የብልጽግና መንግስት ከቱርክ የጦር መሳሪያ በገፍ ማምጣቱን ቀጥሏል። በአገር ውስጥና ከሀገሪቱ ሕዝቦች ጋር ለሰባት ዓመታት ውጊያን የቀጠለው የአብይ አህመድ መንግስት አሁን ላይ እየተስፋፋ ለመጣው ጦርነት ግብዓት ከተለያዩ ሀገራት የጦር መሳሪያዎች ማምጣቱ ቀጥሏል። ከቱርክ በሶስት የከባድ መሳሪያ መጫኛዎች የጦር አውሮፕላኖች የመጡ የጦር መሳሪያዎች ዛሬም በቦሌ ዓለም አቀፍ አየር ማረፊያ አርፈዋል።

አገዛዙ ከቱርክ፣ ከኢራን፣ ከአዘርባጃን፣ ከራሽያ እንዲሁም ከአረብ ኤምሬትስና ጦር መሳሪያ ከሚሸጡ ሌሎች ሀገራት በተለይም ቻይና መሰል ጨምሮ ባለፉት ዓመታት በሀብት አሟጦ በመቶ ሚሊዮን ዶላር የሚቆጠሩ ንብረቶችን በመሸጥ የጦር መሳሪያ እያስገባ ቀጥሏል። በዚህም በኦሮሚያ ክልል፣ በትግራይ ክልል፣ አሁን ደግሞ በአማራ ክልል የለየለት ከባድ ጦርነትን እያደረገ የሚገኝ አገዛዞም እነዚህን የጦር መሳሪያዎች የሀገሪቱ ዜጎች በጅምላ ለመጨፍጨፍ የሚያስችሉ የህዝብ መገልገያ መሰረተ ልማቶችን በቀላሉ ለማውደም የሚያስችሉና

የጦር ወንጀልን ጨምሮ ግልጽ ማንነት ተኮር ጥቃቶችን በአገሪቱ ወታደራዊ ጀኔራሎች እየተመራ እንዲፈጸም ትዕዛዝ ለተሰጠው የብልጽግና ሰራዊት መመከቻ የሚውሉ ናቸው። ሰው አልባ የድሮን ትኳሾችን እንዲሁም ከባባድ ፈንጂዎችን፣ የሮኬት አረሮችን ጨምሮ በተለያዩ ጊዜያት ከተለያዩ ሀገራት የሚያስገባው የአብይ አህመድ መንግስት አሁን በአማራ ክልል ገጠመው ጦርነት የሚያውላቸው መሳሪያዎችን

ባለፈው ወራት በገፍ ማስገባቱን የቀጠለ ሲሆን እስከ ዛሬ ድረስ ጨምሮ ቀጥሏል። እነዚህ የጦር መሳሪያዎች በዛሬ ሁለት በኢትዮጵያ ውስጥ ሲራገፉ የታዩ ሲሆን በዋናነት የሚሮን ተኳሾች፣ የሚሳይል አረሮች፣ ከባባድ ቦምቦችን የያዙ ናቸው ተብሏል። ዛሬ ንጋት ላይ ቦሌ ዓለም አቀፍ አየር መንገድ ማረፊያ ላይ ያረፉት ሶስት ተመሳሳይ ምርትና አቅም ያላቸው የቱርክ የጦር መሳሪያ ማጓጓዣ አውሮፕላኖች ሲሆኑ ስማቸውም

ኤርባስ ኤ አራት መቶ ኤም የሚባሉ ሲሆን ንብረትነታቸው የቱርክ አየር ኃይል ሲሆን እነዚህን ከባድ የጦር አውሮፕላኖች የብልጽግና መንግስት የገዛቸው የጦር መሳሪያዎችን ጭነው ወደ ኢትዮጵያ ገብተዋል ተብሏል። ይህ አይነት የጦር አውሮፕላን በስሪቱ መሰረት 116 ወታደር ከነሙለቱ ጥቁ መያዝ የሚችል ና ከ30 ቶን ያላነሰ የጦር መሳሪያና የወታደር ቁሳቁስ መያዝ የሚችል ዘመናዊ የጦር አውሮፕላን ነው ተብሏል። በሁሉም መንገድ የራስ ህዝብን ጨፍጭፎ ና ረግጦ መግዛት የሚል መርህን የሚከተሉት የብልጽግናው መሪና አብይ አህመድ ና ጓዶቻቸው እነዚህ አውሮፕላኖ

ሰራተኞችን በቀጣይ ለሚገቡት አዳዲስ ጦርነቶችና ለተጀመሩት ጦርነቶች ተጨማሪ ጭፍጨፋ ለመፈጸም የሚያስችሉ ትጥቆችን ያመጡባቸው ናቸው። ዛሬ በቦሌ አውሮፕላን ማረፊያ በግልጽ ቆመው የታዩትና ፎቶግራፍ ጭምር የቀረቡት እነዚህ የጦር አውሮፕላኖች ከፍተኛ አራብና ስቃይ ስቃ የበዛበትን ህዝብ ከፍተኛ ግብር ማስገበር የሀገሪቱን ሀብታ ማጡ በመሸጥ ከሁሉም የብድር አቅራቢ የአለም ተቋማትና የሀገር ውስጥ ግለሰቦችና ባንኮች መበደር ጭምር የተገኘውን የሀገር ሀብት ዜጎችን ለመግደያና ለማ

ማስረጃ ለማፈናቀ ያለታለምላቸው ጦርነቶች የሚውሉ ዋነኛ ገዳይ ቁሶችን የያዙ ናቸው ተብሏል። ሰላማዊ አማራጮችን እንደ ቀልድ፣ ጦርነትን እንደ ልማት ፕሮጀክት የወሰደው አገዛዙ በአማራ ክልል በጅምላ ጨራሽ መሳሪያዎች ንጹሃንን መጨፍጨፍ፣ የትምህርትና የጤና ተቋማትን ማውደም ቀጥሏል። እነዚህን የጦር መሳሪያዎች በተለያዩ የአገሪቱ አካባቢዎች ለሚገኙ የአገዛዙ የጭፍጨፋ ስርዓት ማስቀጣያ ወታደሮች የሚያከፋፍል ሲሆን በሚቀጥሉት ጊዜያትም ጦርነቶቹ እየሰፉ እንደሚመጡ ማሳያ ሆኗል።

ጅቡቲ ኢትዮጵያን በአስቸኳይ ሀገሪቱን ለቀው እንዲወጡ አዘዘች። ፍቃድ ሳይኖራቸው በጅቡቲ የሚኖሩ ኢትዮጵያን ሀገሪቱን ለቀው ውጡ መባላቸው ተነግሯል። ጉዳዩን አስመልክቶ የኢትዮጵያ መንግስት ለጅቡቲ ያቀረበው ሀሳብ ውድቅ የተደረገበት ሲሆን ሀገሪቱ ሰነድ የሌላቸው ኢትዮጵያን ለማባረር ቆርጫ አለው ብላለች። ዛሬ የኢትዮጵያ ኤምባሲ በጅቡቲ ያወጣው መረጃ በግልጽ እንደሚያሳየው ጅቡቲ በኢትዮጵያ ላይ ከዚህ በፊት ታይቶ የማይታወቅ እርምጃን በአስቸኳይ ወስዳለች ነው የተባለው። የጅቡቲ መንግስት ህጋዊ መኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎችን ከኤፕሪል

ኤፕሪል 3 25 ከሜ 2 25 ባለው ጊዜ ውስጥ በፈቃደኝነት ወደ ሀገራቸው እንዲመለሱ ይህንን የማይተግብሩት ደግሞ ፖሊስ ኃይል ወደመጡበት ሀገር እንዲመለሱም የሚደነግግ መሆኑን በግልጽ ማሳወቅ ይታወቃል ይላን የሀገር የኢትዮጵያ መንግስት ኤምባሲ ባወጣው መረጃ። ኤምባሲው ታዲያ ከዚሁ ጉዳይ ጋር በተያዘ ከጅቡቲ መንግስት ከፍተኛ ኃላፊዎች ጋር መነጋገር የደረሰባቸው ውጤቶች ለዜጎች ማሳወቅ ይገባኛል ያለ ሲሆን፣ በዛሬው ዕለት በዚሁ ጉዳይ ላይ ከጅቡቲ የሀገር ውስጥ ጉዳይ ሚኒስትር ኃላፊዎች ጋር የተደረገ ውይይትና የተነሱ ሀሳቦች ዜጎችን

አሁን ላይ ባሉበት ሁኔታ መጠበቅ የማያስችል መሆናቸውን ይፋርጓል። ኤምባሲው ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር በነበረው ውይይት በጅቡቲ የሚኖሩ ህጋዊ የመኖሪያ ፍቃድ የሌላቸው ዜጎች ብዛት ስላላቸው፣ እንዲሁም ትምህርት በመከታተል ላይ ያሉ ዜጎች

ልጆቻቸው ትምህርታቸውን እንዳያቋርጡ መደረግ ስላለበት የንግድ ድርጅት ያላቸው ዜጎች እቃቸውን አጣርተው መሸጥ ስላለባቸው የተለያዩ ስራዎች ተቀጥረው ለሚሰሩ ዜጎችም ያልተከፈሉ ውዝፍ ክፍያዎች ካሉ እንዲከፍሏቸው እንዲሁም በፍርድ ቤት ያላለቀ ጉዳይ ያላቸው ዜጎች ሁኔታዎችን ሉ ተያዥ ጉዳዮችን በማንሳት ኢትዮጵያውያን ወደ ሀገራቸው የምልሻው ቀን ቢያንስ በሶስት ወር እንዲራዘም ሲል ጥያቄ አቅርቦም ውድቅ ተደርጎብኛል ብሎ በግልጽ አስታውቋል። የጅቡቲ መንግስት ታዲያም በሚስዮኑ የተነሱ ጉዳዮችን አስመልክቶ በሰጠው ምላሽ በሀገር ውስጥ የሚኖሩ የውጭ ሀገር ዜጎች

2025 ድረስ ለማስወጣት የተያዘውን እቅድ የሚሻሻልበትና በልዩ ሁኔታ የሚታይ ሀገር እንደሌለ በግልጽ ወቁ ሲል ለኢትዮጵያ መንግስት መንገዱን ራሱ የኢትዮጵያ ኤምባሲ አስታውቋል። በኢትዮጵያውያን ባለቤትነት የተያዙ የንግድ ድርጅቶች፣ መደብሮች፣ ሱቆች ወዝታ ያላቸው ካሉ ህጋው የባለሆነ ሁኔታ የተያዙበት መንገድ የሚመረምር መሆኑን ጨምሮ ነግሮኛል ብሏል ኤምባሲው። ሆኖም ባለቤቶቹ በጅቡቲ መኖር የሚያስችላቸው ህጋዊ ፈቃድ እስኪያረጋግጡ ድረስ ንብረታቸው በአደራ ሰጠው ሊወጡ ይገባልም ብሏል። በዚህ ሂደት ውስጥ ታዲያ የኢትዮጵያ መንግስት ዲፕሎማሲያዊ ኪሳራ እንደገጠመውና

በጅቡቲ የሚኖሩ በርካታ ኢትዮጵያውያን በአስቸኳይ ሀገሪቱን ለቀው እንዲወጡ

የተያዘው እቅድ እንደሚፈጸም ለኢትዮጵያ መንግስት መነገሩ ነው ይፋ የተደረገው። ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር የተሰጠው መግለጫ የሚያሳየውን በግልጽ ይህንን ነው። ኢትዮጵያን ዜጎች በጎረቤት ሀገራት፣ በመላው ዓለም በተለያዩ ቦታዎች ላይ የአገሪቱ አገዛዝ የገጠመውን የዲፕሎማሲ ክሳራ መሰረት ማድረግ ሲወጡና ሲባረሩ ይሄ መጀመሪያ አይደለም። ራስ ገዝ የሆኑት ጁባላንድ፣ ሶማሊላንድና ራሷ ሶማሊያ ኢትዮጵያን ዜጎችን በአስቸኳይ ስታስወጣ ከርማለች። ባለፉት ወራትም በኬንያ በርካታ ዜጎች በተለይም ደግሞ ከኦሮሞ ነጻነት ጦር

ጋር በተያያዘ የታሰሩና የተሰደዱ እንዲሁም ውጊያ ውስጥ የገቡ ሲሆን አገዛዙ በዚህ ጉዳይ ላይ የዜጎችን ክብር ለማስጠበቅ የሚያደርገው እንቅስቃሴም በሞራልም ሆነ በሕግ ተቀባይነት አላገኘም።

የሶማሊያ መንግስት መቀመጫ የሆነችው ሞቃዲሾ የአልሸባብ ኃይል ለመያዝ ጫፍ ደርሷል ተብሏል። የአገሪቱ ጦር ዋና አዛዥ መልቀቅ ያስገቡ ሲሆን ፕሬዚዳንቱ ግን የቱርክን ድጋፍ ጠይቀዋል። በአሁኑ ሰዓት የሚደረገው ውጊያ አልሸባብን መግታት እንዳልቻለ የታወቀ ሲሆን የሶማሊያ መንግስት ጸጥታ ድጋፍ እንዲኖር እንዲያደርግለት ጥያቄ እየቀረበ ይገኛል።

ቱርክ የሶማሊያ መንግስት እንድታድነኝ ጥያቄ አቅርቤላት አለው ካላት ሀገራት መካከል ቀዳሚ ሆናለች። አሁን አልሸባብ እያደረገ ያለው ውጊያ ማስቆም ያልተቻለው ለምንድን ነው የሚለው ብዙዎቹ በጥያቄ የሚያነሱት ጉዳይ ሆኗል። የአገሪቱ ጦርና የአፍሪካ ህብረት ሰላም አስከባሪ ኃይል አልሸባብን ከውጊያው አቅሙ እያደገ መምጣት የተነሳ መግታት አልቻለም። በዚህም ምክንያት ፕሬዚዳንት ሐሰን ሼክ መሐመድ ከቱርክ የጸጥታ ዋስትና መጠየቃቸውን የተለያዩ የአገሪቱ የዜና ምንጮች ዘግበዋል። የፕሬዚዳንት ሐሰን መሐመድ መንግስት ይህን ጥያቄ ያቀረበው አልሸባብ በመካከለኛው

ሸበሌና ታችኛው ሸበሌ ግዛቶች በርካታ ቦታዎችን መቆጣጠሩንና ወደ ሞቃዲሾ እየገሰገሰ በመሆኑ ቤተ መንግስታቸውን ጨምሮ ሊቆጣጠር ይችላል የሚል ስጋት መፈጠሩን ተከትሎ ነው። አሜሪካ ባለፈው ሳምንት አልሸባብ ሞቃዲሾን መቆጣጠሩ አይቀርም ፣ ምናልባትም አስቀድመን ኤምባሲያችን እንዝጋ፣ በዛም ያለውን አጠቃላይ አሜሪካን እናስወጣ የሚል ሀሳብ አቅርቦ ይህ ለአልሸባብ የልብልብ ይሰጠዋል፣ ጊዜ ወስደን እንየው የሚል ምላሽና ምክክር እንደተደረገበት መዘገባችን ይታወሳል። የሀሰን ሼክ መሐመድ መንግስት ከአልሸባብ ጥቃት

እንድታድነው የጠየቀው ቱርክ በሶማሊያ የባህር ዳርቻ የተፈጥሮ ጋዝ ለመቆፈርና የሶማሊያን የባህር ዳርቻ ለመጠበቅ መርከቦቿን ቀደም ሲል በህንድ ውቅያኖስ ዳርቻ ማሰማራቷም አይዘነጋም። ይህ በእንዲህ እንዳለ ታዲያም የሶማሊያ ሰራዊት ዋና አዛዥ ጀራል አድዋ የሱፍረጌም መልቀቂያ ማቅረባቸው ተሰምቷል። በዚህ አስቸጋሪ ወቅት የሀገሪቱ ጦር ዋና አዛዥ መልቀቅ መፈለጋቸው ምክንያቱ ምን እንደሆነ ባይገለጽም ለሀሰን ሼክ መንግስት ከባድ ነው ተብሎለታል።

ከግብጽ ለባለቤታቸው ጉቦ ተቀብለዋል የተባሉት የአሜሪካ ምክር ቤት አባል ሜስ ጥፋተኛ ተብለዋል።

ከግብጽ መንግስት በሚስጥር በመስራት ጉቦ በመቀበል ተከሰው ስር የተፈረደባቸው የቀድሞ የአሜሪካ ምክር ቤት አባል ሮቤርት ሜንዴዝ ሚስት በባለቤታቸው የረዥም ጊዜ የሙስና ተግባራት ውስጥ ተባባሪ በመሆን ጥፋተኛ ነው የተባሉትም የቀድሞ የኒውጀርሲ እንደራሴ ሚስት የሆኑት ናንዲ ሜንዴዝ በኒውዮርክ ዳኛ ጥፋተኛ የተባሉት ባለቤታቸው ፖለቲካዊ ውለት አለመዋል ከፍተኛ መጠን ያለው ገንዘብ፣ ጥፍጥፍ ወርቅና ውድ ተሽከርካሪዎች ከተቀበሉባቸውም እናም ለአመታት ሲፈጽሟቸው በነበሩት የጉቦ ወንጀሎች ውስጥ ተሳትፎ ነበራቸው የሚል ነው። የ

ስምንት ዓመቷን አንዲን ሜንዴዝ ጥፋተኛ የተባሉት ባለቤታቸውን በመደገፍ ጉቦ በመቀበልና ፍትህን በማደናቀፍ መሞከርን ጨምሮ በ15 ክሶች ነው ግለሰቧ ክስ የተመሰረተባቸው ከባለቤታቸው ጋር ከሁለት ዓመታት በፊት ቢሆንም የፍርድ ሂደቱ እንዲዘገ የተደረገው በነበራቸው የጡት ካንሰር ህክምና ምክንያት ነው። ላን ቢቢሲ በዘግበው ባለቤታቸው ሮቤርት ሜንዴዝ ባለፈው ዓመት ሐምሌ የ11 ዓመት ስር የተፈረደባቸው ሲሆን ፍርድ ቤቱ የቅጣት ውሳኔ ለማሳለፍ ለኒዮር ቀጠሮ ይዟል። በኒውዮርክ የሚገኘው የአሜሪካ

አቃቢ ግባ ወጣው መግለጫ ባላ ሚስቱ ስልጣንን ለብልሹ ጥቅም ጥቀም በመዋል ተሳታፊ በመሆን የወንጀል አጋሮች ናቸው ብሏቸዋል። ጨምሮም የፍርድ ቤት ውሳኔ የመንግስት ባለስልጣናት የተሰጣቸውን ስልጣን ለሽያጭ ማቅረብ እንደማይችሉም ግልጽ መልዕክት ያስተላልፈ ነው ሲል ግለሰቦቹ ስልጣንን ያላግባብ መጠቀማቸውን ያመለክታል ማለት ቢቢሲ ዘግቧል።

በሐማስና በእስራኤል መካከል አዲስ የተኩስ አቁም የድርድር ሐሳብ ቀረበ። በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑን ምንጮችን ነግረውኛል ሲል ቢቢሲን የዘገበው ለጉዳዩ ቅርብ የሆኑ የፍልስጤማውያን ባለስልጣናት እንዳሉት ከሆነ የኳታርና የግብጽ አደራዳሪዎች አዲስ የተኩስ አቋም ድርድር እያረቀቁ ነው። የተኩስ አቁሙ ከአምስት እስከ ሰባት አመታት የሚዘልቅ እንደሆነ ምንጮች ገልጸዋል ይላል ቢቢሲ። ሁሉም እስራኤላውያን ታጋቾች ተለቀው በምላሹ በእስራኤል እስር ቤቶች የሚገኙ ፍልስጤማውያን ይለቀቃሉ ይላል

ጦርነት በይፋ ቆመው የእስራኤል ወታደሮች ሙሉ በሙሉ ከጋዛ እንዲወጡም ይደረጋል ነው የተባለው። በጉዳዩ ላይ ምክክር ለማድረግ የሐማስ ልዑክ ወደ ካይሮ እንደሚሄድም ተነግሯል። ከዚህ ቀደም የተደረሰው የተኩስ አቁም ስምምነት ከአንድ ወር በፊት መፍረሱ ይታወሳል። ስምምነቱ ለመፍረሱ ሁለቱ ወገኖች አንዳቸው ሌላውን ሲከሱ፣ እስራኤል ጋዛ ላይ ጥቃት መፈጸም ቀጥላለች። ነገር ግን አዲስ ድርድር ሊደረግ ስለመሆኑ እስካሁን ከእስራኤል በኩልም የተባለ ነገር የለም። የሐማስ የፖለቲካ ክፍል ኃላፊ የመሐመድ ዳርዊሽና ዋና ተደራዳሪው ካሊል አልሃያም በካይሮ

ድርድር እንደሚገኙ ተጠቁሟል። ሐማስ የታጠቀውን መሳሪያ ፈቶ በምላሹ የስድስት ሳምንታት የተኩስ አቁም እንዲደረግ እስራኤል ከሰሞኑ ያቀረበችው ሐሳብ በሐማስ በኩል ውድቅ ተደርጓል።

ጠቅላይ ሚኒስትር ቤንያሚን ኔታናሁ ሐማስ ካልከሰምና ታጋቾች በአጠቃላይ ካልተለቀቁ ጦርነት እንደማያቆሙ ተናግሯል። ሐማስ በበኩሉ ጦርነቱ እስራኤል ስታቆም ታጋቾች እንደሚለቀቁ አስታውቋል። ሐማስ የጋዛን አሰራር ለፍልስጤም ባለስልጣናት ለማስረከብ ዝግጁ መሆኑን ለጉዳዩ ቅርበት ያላቸው የፍልስጤም ባለስልጣናትም ለቢቢሲ ገልጸዋል። አገራዊና ቀጠናዊ

የጋዛ አስተዳደር በዌስት ባንክ ላለው የፍልስጤም አመራር ሊያስረክቡ ዝግጁ መሆናቸውን የተናገሩት ኔታንያሁ ግን በጋዛ በፍልስጤም አስተዳደር ስር እንደማትሆን ተናግረዋል። ጋዛ ከአውሮፓውያን ሁለት ሺ ሰባት ጀምሮ በሐማስ ስር እየተዳደረች ትገኛለች። የቢቢሲ ምንጭ እንዳሉት አዲሱ ድርድር ስኬታማ ይሆናል ለማለት ጊዜው ገና ቢሆንም በዚህ ድርድር ሐማስ ባልተጠበቀ ሁኔታ አቋሙን መለሳለሱን ገልጸዋል። ሐማስ መስከረም 26 2017 ዓ.ም በእስራኤል ላይ በፈጸመው ድንገተኛ ጥቃት 1200 ሰዎች ሲገድል ይህን ተከትሎ እስራኤል በጋዛ እያካሄደ

ኃይሎች ባለው መጠነ ሰፊ ወታደራዊ ዘመቻ ከ51 ሺ በላይ ፍልስጤማውያን መግደሏም ተገልጿል። የተወዳችሁና የተከበራችሁ የትዩንስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።